ቲና በአቤል እህት በሉሲ ተመረዘች። እንግዲህ መርዙ የተዘጋጀው የአቤል እህት ሉሲ እንግዲህ ከጓደኛዋ ጋር ተባብላ ወንድሟን አቤልን እንድትመርዝ ነበር። ወደ አቤል ቤት የመጣችው እንግዲህ ጆን አቤል ታሟልና አቤልን እንዲጠይቅ አሲር ወይም ታሱክ ገዝቶ መቶ ጆሌ ጠይቀው ጁዙ ውስጥ እንግዲህ መርዙን ጨምራ ለአቤል ነበር ያዘጋጀችው። ነገር ግን አቤል ሳይሆን ቲና ጁዙን ጠጣችው። አሰላሙ አሌይኩም ረቱላ በረካቱ ወድን የተከበራችሁ ወድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱላ ረቢ ባን። በያላችሁበት ሰላማችሁ ብዘት ይበል። ለቻናል ሰብስክራይብ ላይ ሽር እያደረጋችሁ ቤተሰብ ሆኑ እንግዲህ ባለፈው አቤል ታሞ ብሌን እያስታመመችው ነበር። ቲናየም እንግዲህ ትምህርቷን እየተማረች ከዛ ሁሉ ፈተና ወጥተው እንግዲህ አቤልና ብሌን እንግዲህ ያሳለፉትን ፈተና በጣም ሁላችንም ከባድ ሆኖባቸው ነበር እናያቃለን። ስለዚህ ከዛ ሁሉ ፈተና እንግዲህ ብሌንም አባቷ ቲና ነው ውስጥ ያለው በማለት እንዲሁም እናትየዋም ብዙ ፈተና ፈትናት ከዛ ሁሉ መከራ እንግዲህ ወጥተው አቤልና ብሌን አንድ ላይ የሆነው ግድግ እየኖሩ ነበር ማለት ነው። እዚህ መሀል እንግዲህ አቤል ታሞ ነበር። አቤል እንግዲህ እያስታመመች ስራዋንም እየሰራች ስራዋን ሳታቋረጥ ብሌን ቲናንም እያስተማረች ባለችበት ሰዓት ጠፍታ ከርማ እንዲሁም ደግሞ በፊት ከወንድሟ ጋር ከአቤል ጋር ድንገት ተሰውራ የነበረችው ሉሲ እህቱ እንግዲህ በዚያን ጊዜ እንግዲህ የጆን ጓደኛ እንደሆነች ነበር። ጆን አሁን እንግዲህ ድንገት ያን ጊዜ በጠፋች ጊዜ ተራርቀው ቆይተው አሁን ግን ጆን ከገኒ ጋር ሆኗል ማለት ነው። ገኒና ጆን እንግዲህ አንድ ላይ ሆነዋል። በዚህ ሰዓት እንግዲህ አጋጣሚ ድንገት ሳታስብ ነው ሉሲ ከወንድሟ አቤል ቤት የመጣችው። ጆንም እንግዲህ እና ገነትም ድንገት እንዴት ልትመጪ ቻልሽ? ድንገት ሄደሽ እያለ ጆንም እንግዲህ እየወቀሳት ነበር። ያን ጊዜ ፍቅራችን ትተሽ እንደዛ ድንገት ጠፍተሽ አሁን ከየት መጣሽ? ብሎ ሲጠይቃት ወንድሜ ቤት መምጣት አልችልም እንዴ? ብላ እያለችው ነበር። እንዲሁም ደግሞ መምጣትሽን ሳይሆን ለምንድን ነው ያን ጊዜ እንደዛ ፍቅራችን ትተሽ የሄድሽው? *ድንገት የተሰወር ሽቦ ሲጠይቃት ያን የድሮ ማንሳት አያስፈልግም። አሁን ላይ አሁን ላይ በሁለታችን ህይወት ውስጥ ሰዎች አሉ። ሁላችንም የምንወዳቸው ሰዎች ይዘናለ። ስለዚህ የፊቱን ማንሳት አያስፈልግም ብላ ዘጋችበት ማለት ነው። ሉሲ እንግዲህ የመጣችው ለተንኮል ነው። እሱም ደግሞ ከጓደኛዋ ጋር ተባብራ ወይም ሴራዋን ጠንስሳ ነው የመጣችው እሱም ደግሞ ወንድሟን አስወግዳ በሱ በሚኖርበት ቤት ከጓደኛዋ ጋር ልትኖርና የእሱን ውርስ እንግዲህ ፈልጋ ነው ማለት ነው። በጣም ይገርማል። ሉሲ እንግዲህ ከጓደኛዋ ጋር እየተደዋወለች እና አቤል ቤት መታ አቤልን ለመመረዝ ነበር ገዳቸው። እንዲሁም ደግሞ ከብሌን ጋር እንዲቀጥል አትፈልግም ማለት ነው። ብዙ ወጥመድ ነበር ያጠመዱላቸው። ከዛ ውስጥ ግን ብዙ ጊዜ ተበላሸባት፣ ምክንያቱም ወጥመዱን ለማድረግ ስትፈልግ ጆንና ገኒም እየመጡ ቤት ብዙ ብቻ፣ በጣም አልተመቻት ነበር እና ለጓደኛዋ እንዲሁም አቤልን በሰዎች እና በጓደኞቹ ተከቦ ነው የሚለው። ጓደኞቹ ዙናቸው በጣም በሰው ተከቦና ጠገቡ ሰው አይጠፋም፣ ሴራውን ለማድረግ ወይም ደግሞ የፈልገው ነገር ለማድረግ አልተሳካልኝ እያለችው ጓደኛውም እየተቆጣት ነበር ማለት ነው። እዚህ መካከል እንግዲህ አጋጣሚ አንድ ቀን ጁዝ ገዝቶ ለአቤል ጆን ወደ ቤት መጥቶ ሄጅና ከብርጭቆ ላይ አድርገሽ ሰጪ፣ ሁሉ ጆን እንግዲህ ለሉሲ ሰጣች። ጆሱ ማለት ነው ጁዙን ዘሀዳ ስትመለስ፣ ጆን ደግሞ አቤልን ወደ ውጭ አድርጎ ሊያትት ሊያዝናናው ዘቦ ወጣበት ሰዓት ብሌን ደግሞ ወደ ውጭ በወጣችበት ሰዓት አጋጣሚ ቲና ደግሞ ከትምህርት ቤት እየገባች ጁዙን እንግዲህ ጆን ይዞ መጥቷና ጠጅ ነበር ያላት አቤል ማለት ነው። ቲናን ቤት ስትገቢ ጠጅ ነበር ያላት ማለት ነው። ከዚያም እንግዲህ ያን ጊዜ እነሱ ሲወጡ እሷ ስራዋን ሰርታ ከብርጭቆ ላይ አድርጋ እንዳለ ከሃይላንድ ውስጥ ነበር መርዙም የጨመረችው ሉሲ ማለት ነው። ያንን ብርጭቆ ላይ የተደረገውን እንግዲህ ቤል አባቷ ጠጪ ቤት አለ ጁዝ ስላላት ቲና ከትምህርት ቤት እንደገባች ያን ጁዝ ጠጥተዋለች ማለት ነው። ያ ጁዝ እንግዲህ የተመረዘ ስለሆነ በጣም ነበር እሷን ራሷን የሳተችና አደጋ ደረሰባት ቲና። ከዚያ በኋላ አጋጣሚ ወታ ወደ ውጭ ከጓደኛዋ ጋር ስትደውል ሉሲ፣ የምንፈልገው ኑሮ ልንኖር ነው እንግዲህ እንደዚህ እንደዚህ ገዝቶ መቶ ጓደኛው ጁዝ አድርጌበታለሁ ብላ ስታወራ ብሌን አጋጣሚ ወደ ቤት ገባች እና ስልኩን አጋጣሚ ዘጋችሁ። ማለት ነው ቴና ሳ ስትላት ቴና ውስጥ ናት ብላ አለቻት። ብሌንም ደሞ ቴና ቲና እያለች ወደ ቤት ስትገባ ቤቱን ሁሉ አጣቻት። ቴና ወደ ምንታ ቤት ስትገባ ቲናን ወርቃ እና ስታ ነበር ያገኘቻት ማለት ነው። ከዚያም በኋላ እንግዲህ ሰው ሉሲ ካደች። ሉሲ ያጣበቀችው እንግዲህ ነገር ወደ ጆን ነው ጆን ገዝቶ ስለመጣ ወንድሜን በመዘልገለው ነው ብላ እሱ ጆን ጋር ክርክርና ጸብ ፈጠረች ማለት ነው። የራሷን ለማጥፋፋት እና ላለመጋለጥ ማለት ነው። ይሄ ነገር ግን ገኒ አልተዋጠላትም። ገኒ የሉሲ መንጣትን ተንኮል እንደሆነ ገብቷታል። ይሄን ነገር ማንም ያደረገው ያን ጊዜ ቤት እሷ ካለች ሉሲን አስተለው። ጆን ደግሞ ገኒን በጣም ነበር የተቆጣት። እንዴት እንደዚህ ትያለሽ ብሎ ነበር የተቆጣት። ገኒ እና ጆንም በመካከላቸው እንግዲህ ሃሳብ ተፈጥሯል። በሷም ምክንያት ያንን እንግዲህ ጆን ወደ ሐኪም ይዘው ሲሄዱ ቴናን ሉሲ እንግዲህ ያደረገችው ምንድነው ቀጥታ ሃይላንዱ ነበር ያንን የጣለችው ማለት ነው። ለምን ጣልሹ እናስመረምረው ነበር ብላ ስትላት፣ አይ እኔ ሁለተኛ ሰው እንደጠጣው ብዬ የጣልኩት ብላ አለች አለ ብሌን ማለት ነው። ከዚያም በኋላ እንግዲህ ጥርጣሬ ውስጥ የገቡት በጣም ጆን ላይ ነው ያደረጉት ትኩረት ትኩረታቸውን እነ ብሌን ማለት ነው። ገኒ ግን ብሌንን እቴ ማናት ይች ሉሲን እየጠረጠረቻት ስትል እንዴት ወንድምዋ ላይ ይሄን ነገር ታደርጊያለሽ ታደርጊያለሽ እንደ ተረጠረሻት እየተቆጣቻት ማለት ነው በገኒ ነገር። ግን ገኒ አሁንም ጥርጣሬዋ ሉሲ ላይ ናት። ሉሲ ደግሞ በጆን ላይ እንግዲህ አላካ ወንድሜ ልትገልቢ ነው ምን ሰራ መጣ ብላ ስትለው እሱን በጥፊ አላት። እንዲሁም ከጓደኛ ተጠንቀቅ፣ ሊገልህ ነበር ብላ አቤልን